ከሁለተኛው ክፍለ ዘመን ታላላቅ የእስልምና ሊቃውንት አንዱ የነበረው ከባድ ወንጀለኛ ነበር ብዬ ብነግራችሁስ? በመጠጣት በመስረቅ አልፎ ተርፎም በመግደል የሚታወቅ ሰው ነበር። በኃጢአት ውስጥ በጣም የጠፋ ሰው ከመሆኑ የተነሳ ማንም ሰው ወደ መስመር ይገባል ብሎ አያምንም ነበር። ነገር ግን ሂዳያ የሚሰጠው አላህ ሱብሓነሁ ወተዓላ ብቻ ነው። አንዳንድ ጊዜ ሁሉንም ነገር ለመለወጥ የሚያስፈልገው አንድ ቅጽበት፣ አንድ እይታ፣ አንድ ብልጭታ ብቻ ነው። የ19 ዓመት ልጅ ነበርኩ ብሎ በአንድ ወቅት ሁሉንም ነገር አድርጌ ያለው፣ ጠጥቻ፣ ያለው ሰርቅ፣ ያለው ዝሙት ፈጽም፣ ያለው አልፎ ተርፎም ገድያ፣ ያለው ያልነካሁት አንድም ኀጢአት አልነበረም። እነዚህ የማሊክ ኢብን ዲናር ቃላት ናቸው። በኋላም ከታላላቅ የሐዲስ ሊቃውንት አንዱ የሆነው ሰው። ነገር ግን በወጣትነቱ በዱንያ ተድላዎች ውስጥ ሰጥሞ ውስጡም ሞቶ ነበር። አንድ ቀን በወይን ሰክሮ በመንገድ ላይ ሲንገዳገድ ከአምስት ዓመት ያልበለጠች አንዲት ትንሽዬ ልጅ አየ። አያውቃትም ነበር፣ ከዚህ በፊትም አይቷትም አያውቅም ነበር። ነገር ግን በእሷ ውስጥ የሆነ ነገር ልቡን እንደ መብረቅ መታው። ንጽሕናዋ፣ ቅድስናዋ ለዓመታት ነፍሱን የጋረደችውን ቆሻሻና ጭጋግ ሁሉ ሰንጥቆ ገባ። ይህ ምን ዓይነት ስሜት ነው? ብሎ አሰበ። ለምን ህመም፣ ጸጸት ይሰማኛል? በዚያች ሌሊት፣ በቤቱ ጸጥታ ውስጥ ብቻውን በጉልበቱ ተንበርክኮ እጆቹን ወደ ላይ አንስቶ ሹክ አለ። አላህ ሆይ ምን እየሆንኩኝ ነው? እንደኔ ላለ ሰው አሁንም ተስፋ አለን! ይህ የአዲስ አዲስ ህይወት መጀመሪያ ነበር። ቀናት ወደ ሳምንታት ተለወጡ። ከዚያም ማሊክ አገባ። ብዙም ሳይቆይ አላህ ሱብሓነሁ ወተዓላ አንዲት ሴት ልጅ ሰጠው። ውብ የሆነች ትንሽ ልጅ ፋጢማ ብለው ሰየማት። የአይኔ ማረፊያ የልቤ ሙቀት ሆነች ብሎ ነበር። በህይወቱ ለመጀመሪያ ጊዜ ከራሱ በላይ አንድን ሰው ወደደ። አብሯት ይጫወታል፣ ይመግባታል፣ በትከሻው ላይ ይሸከማት ነበር ሳቋ ቤቱም ሞላው፣ ፈገግታዋ ጨለማውን አበራለት። አንዳንዴ እየተፈወሰ አንዳንዴም እየተሰበረ ነበር። ነገር ግን ፋጢማ ተስፋ ሰጠችው። ከዚያም አንድ ቀን የሆነው ሆነ። አንድ የመጨረሻ ብርጭቆ አልኮል ከአሮጌ ልማዱ ጋር ተጣብቆ ለመጠጣት ተቀመጠ። ፋጢማ አሁን መራመድ የጀመረች ሕፃን ጭኑ ላይ ወጥታ እንደተለመደው ጢሙን ይዛ ተጫወተች። ነገር ግን ብርጭቆውን ሲይዝ እጁን መታችው። ብርጭቆ ከእጁ አምልጦ መሬት ላይ ተሰባበረ። ለአንድ አፍታ ደነገጠ። ሌላ ሰው ቢሆን ኖሮ በቁጣ ምላሽ ሊሰጥ ይችል ነበር፣ ነገር ግን ይህች ልጁ ነበረች ፋጢማው። በዚያች ቅጽበት ተገነዘበ፣ ከእንግዲህ እንዲህ መኖር አልችልም። በዚያች ሌሊት ውሳኔ ያደረገ፣ አልኮልን ለበጎ ነገር ተወ። አንዳንድ ጊዜ ሺህ ትምህርቶች ወይም ረጅም ስብከቶች አያስፈልጉም። አንድ ቀን የሆነ ቅጽበት ብቻ ነገር ግን ይህ የማሊክ ታሪክ መጀመሪያ ብቻ ነበር። ቀጥሎ የመጣው ነገር እስከ ውስጡ ድረስ ያናውጠው ነበር። ፋጢማ አሁን አምስት ዓመቷ ነበር። እያደገች ብሩህ፣ ተጫዋች፣ በሕይወት የተሞላች ነበረች። ማሊክ ባያት ቁጥር በመንገድ ላይ ያችን የመጀመሪያዋ ሚስጥራዊ ልጅ አስታውሳል። ወደ ለውጥ ጉዞ የጀመረችለትን ልጅ። ነገር ግን ከዚያ ፈተናው መጣ። በጣም ከባድ ፈተና በመሆኑ የጠንካሮችን ልብ እንኳን የሚሰብር ያለ ማስጠንቀቂያ ፋጢማ ታመመች። ምንም ያህል ዱዓ ቢያደርግም ምንም ያህል ቢለምንም አላህ ወሰዳት። ልክ እንደዛው ሄደች። ሳቋ ከቤት ውስጥ ጠፋ። አሻንጉሊቶቿ ሳይነኩ ቀሩ። ልብሶቿ ታጥፈው ዳግም ላይ ለበሱ ቀሩ። በቦታዋም ጸጥታ ነገሰ፣ በጆሮ ውስጥ የሚጮህ ጸጥታ። ማሊክ ተሰበረ። ጠንካራ ለመሆን ሞከረ፣ ነገር ግን ሀዘን ከባድ ነው። ነፍሰህ አስቀድሞ ስንጥቅ ሲኖራት ሕመም በቀላሉ ወደ ውስጥ ይገባል። ወደ መጠጥ ተመለሰ። ለደስታ ሳይሆን ለመርሳት ቀላይ ትዝታዎችን ለማምለጥ ይጠጣል። ማታ ላይ ደግሞ ለመተኛት ይጠጣ ነበር። ጠርሙሱ መሸሸጊያው ሆነ። ነገር ግን ምንም ነገር ፋጢማን ሊመልስለት አልቻለም። አንድ ቀን በሰከረ እንቅልፍ ውስጥ አላህ አንድ ራዕይ ያሳየው የፍርድ ቀን ተጀምሮ ነበር። በሕልም ውስጥ ወደ ሁከት ነቃ። ሰዎች ወደ ሁሉም አቅጣጫ ሲሮጡ፣ ሲጮኹ፣ ሲያለቅሱ ነበር። ሰማዩ ተሰንጥቆ ምድር ተናወጠች። ነገር ግን ማንም ሰው ወዴት እንደሚሮጥ ወይም ከምን እንደሚሸሻ አያውቅም ነበር። ከዚያም አየው። አንድ ግዙፍ ጥቁር እባብ በፍጥነት በንዴትና በአስፈሪ ሁኔታ እየተሳበ ነበር። እሱንም ብቻውን እያሳደደው ነበር። በሮጠ ቁጥር እባቡ እየቀረበው መጣ። እግሮቹ ተቃጠሉ፣ ሳምባዎቹ ደከሙ። ነገር ግን እባቡ አይለቀውም ነበር። በተስፋ መቁረጥ ወደ አንድ ተራራ ግርጌ ደረሰ። ነጭ ልብስ የለበሰ ፊቱ የሚያበራና ጢሙ እንደ በረዶ የነጣ አንድ አዛውንት አየ። እባክህ ብሎ ማሊክ ጮኸ፣ እርዳኝ ለአላህ ብለህ እርዳኝ። አዛውንቱ በሐዘን እያዩት፣ እኔ በጣም ደካማ ነኝ ልረዳህ አልችልም፣ ነገር ግን ምናልባት ከፍ ብለህ ብትወጣ እዚያ ያለ ሰው ሊረዳህ ይችላል አሉት። ማሊክ ዞሮ ወደ ተራራው ወጣ። ከኋላው ባቡ እየደረሰበት ነበር፣ ከፊቱ ደግሞ እሳት። ወደ ጫፉ ሲደርስም የጀሃነም ጉድጓዶች አየ። ነበልባሎች ሲዘሉ፣ ነፍሶች ሲጮሁ ነበር። ቅጣቱ እውነት ነበር፣ እሱንም እየጠበቀው ነበር። አይ ብሎ ጮኸ፣ እዚያ መሄድ አልችልም። ከበፊቱ በበለጠ ተስፋ ቆረጠ፣ ወደ ተራራው ተመለሰ። በድንገት በርቀት አንድ እንግዳ ነገር አየ። አረንጓዴ ሰላማዊ መስክ፣ የህፃናት ሳቅ። ግራ በመጋባትና በፍርሃት ወደዚያ ሮጠ። ሲቀርብ ሕፃናቱ ፋጢማ ሆይ ሂጂ አባትሽን እርጂው፣ ሂጂ ፋጢማ አባትሽን አድኚው ሲሉ ሰማ። ልቡ ቆመ። በፍጥነት ሮጠ። ከጭጋጉ ውስጥ አንዲት ትንሽ ቅርጽ ታየች። እሷ ነበረች ፋጢማ። ፈገግ ብላ እያበራች ወደ እሱ ሮጣ አቀፈችው። ከዚያም በትናንሽ እጆቿ ወደ ጥቁሩ እባብ ዞራ ገፋችው፤ እባቡም ጠፋ። አሁንም እየተንቀጠቀጠ ማሊክ ፋጢማ፣ ይህ ቦታ ምንድን ነው? ምን እየሆነ ነው ብሎ ጠየቃት። እጁን ይዛ አባቴ ሆይ፣ ይህ የፍርዱ ቀን ነው። ያየኸው እባብ ኀጢአቶችህ ነበሩ። በጣም ብዙ በጣም ኃይለኛ ከመሆናቸው የተነሳ ሊያጠፉህ ምንም አልቀራቸውም ነበር። በተራራው ላይ የነበረው አዛውንት ደግሞ መልካም ሥራዎችህ ነበሩ። ነገር ግን ዛሌ ሊረዱህ በጣም ጥቂት፣ በጣም ደካማ ነበሩ። ከዚያም ወደ ዐይኖቹ እያየች በለስላሳ ድምፅ አንቀጹን አነበበችለት ለእነዚያ ላያመኑት በአላህ ግሣጼ ልቦቻቸው የሚፈሩበት ጊዜ አልቀረበምን? ሱራ አልሐዲድ። አባቴ ሆይ ብላይ በሹክሹክታ ለመለወጥ ጊዜው አሁን አይደለምን አለችው። ከዚያም ነቃ። የመግሪብ አዛም በከተማ ውስጥ ያስተጋባ ነበር። እንባው ፊቱን እያጠበ ማሊክ ውዱ ለማድረግ ሮጠ፣ ወደ መስጂድ ሮጠ። በሰላት ላይ ሲቆም ኢማሙ ፋጢማ በሹክሹክታ የተናገረችውን አንቀጽ ማንበብ ጀመረ። ለእነዚያ ያላመኑት በአላህ ግሳፄ ልቦቻቸው የሚፈሩበት ጊዜ አልቀረበምን? በዚያች ቅጽበት ማሊክ አወቀ፣ አዲስ ሕይወት ተጀምሮ ነበር። ያ ሕልም ማሊክን ሰበረው እንዲሁም ገነባው። ከዚያች ሌሊት ጀምሮ ማሊክ ኢብኑ ዲናር ዳግም ያሰው አልነበረም። ያለፈ ህይወቱን ለበጎ ነገር ተወ። በሌሊት ጸጥታ ውስጥ በመንገድ ላይ ሰዎች ሆይ ንቁ፣ ጌታችሁን ለማውሳት ንቁ፣ ሰዎች ሆይ ስኬት ከእጃችሁ ከማምለጡ በፊት ስኬትን ፈልጉ እያለ ሲጣራ ታገኙት ነበር። አንዳንዶቹ እብድ ይሉት ነበር፣ ሌሎች ደግሞ ያሾፉበት ነበር። ነገር ግን እውነቱን ያውቅ ነበር። እውነተኛ ስኬት ከአላህ ጋር ብቻ እንደሆነ ከሌላ ከየትም አይደለም። አንድ ሌሊት ያልተጠበቀ ነገር ተፈጠረ። አንድ ሌባ ወደ ቤቱ ገባ። በጨለማ ውስጥ እየተደባበቀ ወርቅ ወይም ሊሰርቅ የሚችለው ነገር ማንኛውም ነገር መፈለግ ጀመረ። ነገር ግን ከውድ ዕቃዎች ይልቅ ሌላ ነገር አገኘ። በጥላ ውስጥ ሲንቀሳቀስ አንድ እጅ አንጓውን ያዘው። ጠንካራ ግን የተረጋጋ ማሊክ ነበረ። ነገር ግን ከመጮህ ወይም ከመምታት ይልቅ ማሊክ ወደ ሌባው ዞሮ ና አብረን እንስገድ አለው። ሌባው ደነገጠ። ምንም ዛቻ፣ ምንም ቅጣት የለም ከአላህ ፊት ለመቆም የቀረበ ግብዣ ብቻ። ለመቃወም በጣም ተደናግጦ ሌባው ተቀላቀለ። ማሊክ በሁለት ረከዓ ሰላት መራው፣ እንደ ብርሃን ጨለማውን የሚሰነጥቅ ሰላት። ሲጨርሱ ማሊክ ወደ እርሱ ዞሮ አሁን ለመሄድ ነፃ ነህ አለው። ነገር ግን ሌባው ቆም አለ። የበለጠ መስገድ እንችላለን ብሎ ጠየቀ። ማሊክ ፈገግ አለና ቀጠሉ። ሌሊቱ በሰላት አለፈ። ፈጅር መጣ። አብረው ወደ መስጂድ ሄዱ። ሲመለሱ ማሊክ እንደገና ለሌባው ነፃ ነህ አሁን ሂድ፣ አለው። ነገር ግን ሌባው አመነታ። ለሦስት ቀናት መቆየት እችላለሁ ብሎ ጠየቀ። ከዚያም አንድ ሙስሊም ለሦስት ቀናት እንደ እንግዳ የመስተናገድ መብት የለውም? ምን ሲል አከለ። ማሊክ ተቀበለው። ለሦስት ቀናት በቀን ጾሙ፣ ሌሊቱን ሰገዱ፣ አላህን አወሱ። በሦስተኛው ቀን ሌባው በመጨረሻም ሄደ፣ ወደ ቀድሞ ጓደኞቹ ተመለሰ። በጉጉት ሳቅ እየሳቁ ከበውት ምን አገኘህ ትልቅ ነገር ሰርቀህ መሆን አለበት አሉት ነገር ግን ሌባው ራሱን ነቀነቀ ከሁሉ የሚበልጠውን ሀብት አግኝቻለሁ አለ ግራ ተጋቡ ሀብት የት ነው ያለው ብለው ጠየቁት ፈገግ ብሎ ማሊክ ኢብን ዲናርን ልሰርቀው ሄጄ ነበር ነገር ግን እርሱ ልቤን ሠርቆ ለአላህ ሰጠው ሲል መለሰ ይህ የተውበት ኃይል ነው ልብ ወደ ፈጣሪ ሲመለስ የሚሆነው ይህ ነው ምንም ያህል ርቀን ብንሄድ ምንም ያህል በጥልቀት ብንወድቅ የአላህ በር በጭራሽ አይዘጋም። ማሊክ ኢብን ዲናር እንደ ኃጢአተኛ ጀመረ፣ ነገር ግን ለሚመጡ ትውልዶች ሁሉ የመመሪያ መብራት ሆነ። ስለዚህ እጠይቃችኋለሁ፣ ልባችን ወደ አላህ የሚመለስበት ጊዜ አሁን አይደለምን? አንድ ቅን እምባ፣ አንድ ቅን የሆነ ዱዓ ዕጣ ፈንታችንን ለዘላለም ሊለውጥ እንደሚችል የማሊክ ኢብን ዲናር ታሪክ ያስታውሰናል። ይህ ታሪክ ልባችሁን ከነካው ሌሎችም እንዲጠቀሙበት ለአላህ ብላችሁ ሼር አድርጉት። ሰብስክራይብ ካላደረጋችሁ አሁኑኑ አድርጉና በዚህ የእምነት ጉዞ ላይ አብረን እንቀጥል።